ምገበው በመጀመሩ ያሰላሽ እና አቋራጭ ተማሪዎች ቁጥር ከመቀነስ ባሻገር ለተማሪዎች የትምህርት አቀባበል ምቹ ሁኔታን የፈጠረ እንደሆነ የትምህርት ቤቶቹ የማህበረሰብ አባላት ያነሳሉ። ይሄ የለውጥ አመቻች ድርጅት የሰጠን አስተዋጦና ያደረገልን አስተዋጦ በጣም አስፈላጊ ነው። በመጀመሪያው ይሄን ላደረገልን ለውጥ አመቻች ድርጅት ምስጋናየን አቀርባለሁኝ። ሲጀመር እንኳ እንደዚህም የተሻሻለ ለውጥ የኖረው አልመሰለኝም ነበረ። አሁን ደግሞ ወደ ውስጡ ሲገባ በጣም የሚያስደስትና በጣም ልጆችን የሚያነቃቃ ለውጥ መሆኑን ተረድቻለሁ። ምክንያቱም አንደኛ ልጆች ትምርቱን በቂ ሆኖ ይከታተላሉ። ሁለተኛ የማቋራረጥ ሐሳብና የመቅረት ዓላማ ያላቸውም የምገባ ፕሮግራም እየተመገብን ነው፣ ትምህርታችንም በወጉ እየተከታተልን ነው ማቋረጣለን ምገባ ሳይጀመር ግን ያቋርጡ ነው። ተማሪዎች በዛ ምግብ አማካኝነት እየመጡልን ትምህርታቸውን እንዲከታተሉ ሆነውልናል። እንደገና የተሻለ ውጤትም እንዲያመጡ ሆነዋል። ልጆች አሁን ቁርሳቸውን ሳይበሉ በሚመጡበት ታይም፣ ወደ ትምህርቱ ያላቸው ግንዛቤ ትንሽ የወረደና የደከመ ነበር። አሁን እዚህ መጥተው ምግባቸውን ቁርስም ሳይበሉ የሚመጡ ስለሚያገኙ ለትምህርት ያላቸው ትኩረት እንግዲህ ከፍተኛ ነው ማለት ነው። ከፍተኛ ውጤትም የተመዘገበበት ደረጃ አለ ማለት ነው። እዚህ ትምህርት ቤት የሚማሩ ተማሪዎችና በሌላ ትምህርት ቤት ያሉ ተማሪዎች ስናያቸው የመግባት ሁኔታቸውም ደግሞ የአሰላሽነት ሁኔታ በጣም የተለያየ ነው። ሌላ ትምህርት ቤት ያሉ ተማሪዎች ምን ነው በዚህ ትምህርት ቤት በተማርን የሚሉም አሉ። ወላጆችም በዚህ ትምህርት ቤት ባስተማርን ብለውም ያሉ አሉ። ቀጣይ እንግዲህ በዚህ አመት ቢቀጥል የበለጡ ውጤት ይመጣል ብዬ አስባለሁኝ። በትምህርት ቤቱም ሆነ በእናንተም ጋር ያለው አቅም እንግዲህ ምን ያክልም እንደሆነ ባላቅ ከዚህ በበለጠ ከጠናክሮ ቀጣይም ይሄን ያክል ከሆነ ያው ትምህርት ቤቱ የተሻለ ውጤት እንደሚያመጣና የተማሪው ግብአቱም እየበዛ እንደሚሄድ በእርግጠኝነት አልጠራጠርም። ምግብ መዝብታ ይጀመር በፊት ቁርስ ሳይበላ መጥቶ ክላስ በጉ ማይከታተል ይኖራል። አሁን ግን ምግብ ተጀመረ የለም አሰላስ ተማሪ የለም። አዎ ቢኖር አንድ አንድ ናቸው ይተተር ፎር ድርጅት በትምህርት ዙሪያ ላይ ያው በጎ ተጽዕኖ አሳድሯል። ያም የተማሪዎችን ተሳትፎ ጨምሮልናል። ይህ ምገባ ሲያመጣ የተማሪዎች አሳላሽ አቋራጭ የነበሩ ተማሪዎች ወደ ትምህርት ቤት የመምጣት ተሳትፏቸው ከፍተኛ ሆኗል። ከዚህም አንጻር አብዛኛውን እንግዲህ ከተጀመረ በኋላ ያለው ከቅድመ መደበኛ ከሶስት ዓመት ጀምሮ ተማሪዎች እየመጡ ያሉበት ሂደት እንዲሁም ደግሞ የተማሪዎች ሙሉ ቀን የመማር በተለይ ስድስተኛ ክፍል የመጀመሪያ ተፈታኝ እስከመሆናቸው መጠን ስድስተኛ ምሳ ሳይቸገሩ እዚሁ ላይ እየተጠቀሙ የሚሆኑበት ሂደት ተፈጥሯል። አብዛኛውን ዜሮ ክፍል ላይ መስራት ስለሚገባን ከቅድመ መደበኛ ላይ እንዲመጡ ተማሪዎችን ስቦልናል። ያልተመዘገቡ ስምንት ተማሪዎችን አግኝተናል። በዚህ ምገባ ሰበብ ስምንት ተማሪዎችን ለማግኘት ይችለናል ማለት ነው። ወጣት ልጅ ያለኝ አስተምራለሁ የዚህ የትግል ፍሬ የርዕሰ መምህር በተለያዩ ቀኖች እየጠራ ስብሰባዎች ልጆቻችን ጋር እንመካከላለን ከዚህ በኋላ ይህንን ነገር ስናይ ማለት ነው ባለፈው ዓመታት የሚማሩ ተማሪዎች ይቆራረጡ ነበር በዘንድሮ ዓመት ግን ይሄ ኤፍሲቲ ከመጣ ወዲህ መቶ ዘጠና አምስት ተማሪ አቆራርጦ ያቅም ይማራል ትምህርቱን ይከታተላል ቆንጆ ነው በዛ ላይ እግረ መንገዱ ደግሞ ኤፍሲቲ የዋለው ውለታ እቃዎቹ ራሱ ማቴሪያሎቹ ራሱ ተሟልተው በአይናችን የማያቸው አግኝተን የማናቃቸውን ነገሮች ልጆቻችን ሲጠቀሙባቸው እናያለን። እኔ አሁን በዚህ በድርጅት ያየሁን ነገር መልካም በጣም ከፍ ያለ ነው። ምክንያቱም እቤት አሁን ማለት ይሄ ድርጅት ተመጣ ወዲህ ለትምህርታቸው እየሮጡ ነው የሚመጡ ልጆቹ ማለት ልጆቹን አነሳሷቸዋል። ተትምህርት አይቀሩም። በፊት በለመነው ጊዜ የትምህርት ማቋረጥ ነገር ነበረ። ዛሬ ግን ይሄ ድርጅት ተመጣ ወዲህ ሮጠው ወደ ትምህርታቸው ነው የሚመጡ። ስለዚህ ተናታ አባት የበለጠ ድርጅት ነው የሚሉ። አሁንም የድርጅት ወደፊትም እንዳይቋረጥብን ዛሬ በምንሰራበት እስከ ግንቦት መጨረሻ ላይ አካባቢ ድረስ ተማሪዎችን ይቀር ነበር። ዛሬ እንግዲህ ሰኔ አስራ ስምንት ነው ዛሬ እዚህ የምንገኘው ማለት ነው። እና ይሄ ምገባ ከፍተኛ አስተዋጽኦ አድርጓል። እንግዲህ ያሉትን ተማሪዎች አይታቸዋል። በሰልፍ ስነ ስርዓት ሴት ለሁለት፣ ወንድ ለሁለት ለአራት ቁጥር ተሰልፎ ነው የሚገኘው። ይሄም እንግዲህ ምገባችን ከፍተኛ አስተዋጽኦ አድርጓል። የምገባ ስነ ስርዓታችንን ባስተላለፍ መልኩ ነው ባያችሁት መልኩ ነው። እያንዳንዱ ስራ እንግዲህ ተማሪዎች ለምገባ እንግዲህ ከቤት ቁርስ በልቶ የማይመጣ ልጅ አለ። እዚህ ትምህርቱን ሲከታተል ደግሞ ሌላ ሳይድ ኢፌክት ይፈጥርበታል። እንግዲህ ቁርስ ተመግቦ ያለው ከረፍት በላይ ያለውን ሰዓታቸውን የመነቃቃት ስራና ና እንደገና ደግሞ የመማር ማስተማሩ ምቹ ሁኔታ አድርጓል። አቋራጭ የለብንም። ኢቨን መቶ ፐርሰንት የሚባል ደረጃ ምንም አቋራጭ የለብንም። አሁን በሚገኘው ደረጃ በምንድን ነው? በዚህ በኤፍሲ ድርጅት ባመጣልን ምገባ ነው። ዳቦ አለ፣ እንቁላል አለ፣ ሻይ አለ፣ ሩዝ አለ። ይሄን እየተመገቡ ትምህርታቸውን ያው ለመማር ማስተማሩ ምቹ ሁኔታ ፈጥሮልናል፣ በተለይ ለእኛ ለመምህራኖች ምቹ ሁኔታ ፈጥሮልናል ብለን እንገልጻለን። አንድ አንድ ቀን መቶ አንድ ቀን የሚቀራ አለ ጭራሽ ደግሞ የሚያቋርጥ ተማሪ አለ። እነዛን እንዳይቀሩ ትምህርታቸውን በየለት እለቱ እንዲከታተሉ ከፍተኛ አስተዋጽኦ አድርጎልናል ማለት ነው። መጋቢት ዘጠኝ ጀምሮ ማለት ነው ለ60 የስራ ቀናት ወይም ለሶስት ወር ያክል ኤፍሲ ፕሮጀክት ወይም ኤፍሲ ድርጅት ማለት ነው የምገባ መርሃ ግብር ወይም የምገባ ፕሮግራም ይፋ አድርጎልን ወደ ተግባር የገባንበት ሁኔታ ነው ያለው። እንግዲህ ይህ ድርጅት ለትምህርት ቤቱ ማለት ነው በምግብ ነክ እቃዎችና በቁሳቁሶች ደረጃ ከፍተኛ የሆነ ቁጥር ያላቸው ማቴሪያሎችን አበርክቶልናል። ከዚህ ድርጅት ያገኘነው ጥቅም እጅግ በርካታ ናቸው። አንዳንድ መምህራኖችም በጥናታቸው የሚያካተቱበት ሁኔታ ነው ያለው። እስካሁን ባየነው ተጨባጭ ሆነ ያገኘ ናቸው። የመጀመሪያው አሳላሽ ተማሪ መግታት ተችሏል። እንደ ትግል ፍሬ ትምህርት ቤት በዚህ የትምህርት ዘመን ማለት ነው 195 ተማሪዎች ተመዝግበው ሁለት በመሸኛ የሄዱ የመንግስት ሰራተኞች ልጅ ውጭ ሌሎቹ እስካሁን ድረስ ትምህርታቸውን እየተከታተሉ ያሉበት ሁኔታ ነው ያለው። እነዚህም የቤተሰብ ችግር ስላለባቸው በመሸኛ ሄዱ ተማሪዎች ብቻ ናቸው እንጂ ሌሎቹ አመቱን በሙሉ ትምህርታቸውን እየተከታተሉ የዘለቁበት ሁኔታ ነው ያለው። ሌላው ያገኘነው ጥቅሙ ወይም ፋይዳ የትምህርት ጥራት እንዲሻሻል አድርጎልናል። ትምህርት ጥራት ማለት ነው ይሄንን መምራኖች በጥናትም ያረጋገጡበት ሁኔታ ነው ያለው። ከጊዜ ወደ ጊዜ የተማሪዎች የትምህርት አቀባበል የተሻሻለበትና ጥራቱን ለማስጠበቅ ከፍተኛ አስተዋጽዖ እንዳለው እኛም ለማየትና ለመገብገብ የቻልንበት ሁኔታ ነው ያለው። ለቀጣው ማለት ነው መደረግ የሚገባው ኤፍሲቲው ማለት ነው እኔ ተማሪዎቹ እየጨመሩ እየጨመሩ ሌሎችም በቤት ውስጥ የተቀመጡ እነዚህን እያዩ ስለሚመጡ ኤፍሲቲው በርግጥ ለሚቀጥለው ጊዜ ፕሮጀክቱ ቀርጾ ቢደግምና ቤት ኤፍሲ ያለው ለውጥ ማለት ነው። እናት አባት ያህለውም እንዲያቋርጥብን እኔ እህ ድርጅት ተመጣ ወዲህ ነው ልጆቻችን እየተማሩ ያሉት አያቋርጡም ጭራይ። ስለዚህ መልካም ቆንጆ ነው። ትምህርት ቤቱ ያነሳሳ ድርጅት ነው እንዳይቋረጥብን ነው የምለው። እንግዲህ ይበል ብሎ ደግሞ ለቀጣይነት እንዲቀጥል የማህበረሰቡ ጥያቄ አለ በዚህች በሶስት ወር ብቻ ሳይሆን ያው እንዲቀጥልለት ጥያቄ አቅርበዋል። ሌላው የተማሪዎች ንቃተ ሕሊና ተሻሽሏል ጨምሯል። እስከ ዛሬ ስናያቸው እረፍት ድረስ ያላቸው የትምህርት አቀባበል እና ከረፍት በኋላ የነበራቸው የትምህርት አቀባበል የተለያየ ነበር። እረፍት ድረስ አክቲቭ ወይም ደግሞ በነቃ ሁኔታ ትምህርታቸው ይከታተሉ ነበር። ከዛ በኋላ ሕፃን ከመሆናቸው አንጻር የመድከም ሁኔታ ይታይባቸው ነበር። ይሄ ድርጅት ከጀመረ ወደዚህ ማለት ነው፣ ምግብ ከተመገቡ በኋላ እስከ መጨረሻው ክፍለ ጊዜ ድረስ ትምህርታቸውን በነቃ ሁኔታ እንደሚከታተሉ ይሄንን ለማረጋገጥ የቻልንበት ሁኔታ ነው ያለው። ለድርጅቱ ያለኝ ምስጋና ያው ከፍ ያለ ነው፣ በእኔም፣ በትምህርት ቤቱ ማህበረሰብ፣ በትምህርት ቤቱ ኮሚቴዎችም ከፍ ያለ ነው የሚል ነገር እያቀረቡ ከዚህ በመቀጠል የሚቻል ከሆነ ለቀጣይ ዓመትም ይሄ ምገባ ቢቀጥልልን ቢቀጥልልን የሚል ጥያቄ ነው ያለኝ። ሁለተኛው እንትኑ ይቀጥላል አይቀጥልም የሚለው ላይ እኛ ማለት ማስተማር ነው ፕሮጀክት የሚጠበቅበት። አሁን ይህንን ማህበረሰቡ ማድረግ አይችልም ወይ ነው፣ መንግስት ቢያስተባብረውና ሌላም እዚያ አካባቢ ቢያስተባብረው ይህን ነገር ተማሪዎቹ መመገብ አይችልም ወይ የሚል ነገር፣ አስተማሪ እንዲሆን ይፈለጋል፣ እንዲሰፋ ይፈለጋል። ማለት በሁሉም ደረጃ አሁን የተመደበው ሪሶርስ ሲታሰብ በህብረተሰቡ ላይ በእናት አባቱ ላይ ብናስቀምጠው ይህንን ማስቀጠል አይቻልም ወይ በማህበረሰቡም መንግስት ማስተባበሩ የሚል እንትንም አለ። ጥያቄው ያው በጥናት የሚካሄድ ነገር ነው። እዚህም ባይቀጥልም ሌላ ቦታ ሊሰፋ ይችላል ጥያቄ ይቀርባል። ሌላው የግንባታ እንትንም የተያዘ በጀት አለ። እንግዲህ ወረዳው ጋር ተነጋግረን ከዚህ የባሰ ከለለ ከዚህ የባሰ ከለለ ጥያቄው የሚመለስበት አግባብ ይኖራል የሚል እንትን ያለኝ